ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ውጭ ስለሚከሰቱ ነገሮች ሁሉ መጨነቅ አቆሙ። ስለ ገንዘባችሁ፣ ስለ ልጆቻችሁ እንዲሁም ስለ ጎረቤታችሁ። በውስጣችሁ ምንድን ነው ያለው? ክርስቶስ በውስጤ ነው ያለው። ክርስቶስ ከሞት እንዲነሳ ያደረገው ኃይል በውስጤ ነው ያለው። ማድረግ የምፈልገውን ሁሉ እኔን በሚያጠነክሬ በክርስቶስ ማድረግ እችላለሁ። ያው ከትላንት ማታ ጀምሮ የተከታታይ ፕሮግራም ላይ ስሰራ ነበር ቁጭ በሉ ተነሱ ተራመዱና ሩጡ ይባላል ቁጭ በሉና የእግዚአብሔርን ሰላም አገኙ ተነሱና የምትፈልጉትን እስክታገኙ ድረስ በእምነት ጠንክራችሁ ቁሙ ጠላትን በመቃወም ቁሙ ምክንያቱም እርሱ ይጠላችኋል እናም በየትኛውም የህይወታችሁ ጉዞ ላይ ውጤታማ እንድትሆኑ አይፈልግም ከእግዚአብሔር ጋር ተራመዱ ወደ አለም ውጡ እና ተግብሩ እዚህ ቤተ ክርስቲያን ውስጥ የተማራችሁትን ነገሮች ሁሉ ዝም ብለን ቤተ ክርስቲያን መሄድ ብቻ ዋጋ የለውም ከዛ ወተን ቤተ ክርስቲያን ደርሶ እንደማያውቅ ሰው መሆን የለብንም እንደዚህ የሚል ጥሩ ጽሁፍ አለ እኛ የክርስቶስ አምባሳደሮች ነን ግን አዲሱን ትርጉም እወደዋለሁ። እንዲህ ይላል፣ እኛ የክርስቶስ እንደ ራሴዎች ነን። እስቲ ስለዚህ አስቡ፣ እናንተ የክርስቶስ እንደ ራሴዎች ናችሁ። ከዛን እንዲህ ብሎ ይቀጥላል፣ እግዚአብሔርም በእኛ አማካኝነት ጥሪውን ያቀርባል። እንዴት ያለ ኃላፊነት ነው! እንዴት ያለ መታደል ነው! እና ስለዚህ ከሁሉም ትልቁ ስራችን ክርስቶስን ከተቀበልን፣ በኋላ መጽሐፍ ቅዱስ ምን እንደሚል መማር ነው ምክንያቱም ያ የእግዚአብሔር ፈቃድ ነው፣ ለሕይወታችን አቅጣጫ ነው። ስለዚህ ወደ አለም ውጡና እርምጃውን ቀጥሉ። የመኪና ላይ የጥቅስ ወረቀቶች እና አንገታችሁ ላይ መስቀል ማጥበቂያ አይደለም። ወደ አለም ወጥተን እርምጃችንን መቀጠል አለብን። ስለዚህ ዛሬኛ ከእግዚአብሔር ጋር ስለመራመድ እናወራለን እና በተለይ በእምነት ስለመራመድ እናወራለን ምክንያቱም በዛ መንገድ ብቻ ነው የእግዚአብሔርን እረፍት ማግኘት የምንችለው። የእግዚአብሔር እረፍት ምን ያህል አስፈላጊ እንደሆነ እንደ ተረዳችሁ አላውቅም፣ ግን ልንገራችሁ፣ ብስጩ ክርስቲያን ሆኜ ያውቃለሁ እና ሰላማዊ አይነት ሰው ነበርኩ እነዛ ጊዜያቶች ያስደስቱኝ ነበር። ማንኛውም ጊዜ ሰላምን ከብስጭት ይልቅና ከሀይለኝነት ይልቅ መርጣለሁ። ምናልባት ዛሬ እዚህ የተገኛችሁት በብስጭቱ ውስጥ ሆናችሁ ይሆናል። መሆን አለብኝ ብላችሁ ያሰባችሁትን ነገር ለመሆን ሞክራችሁ ሳይሳካላችሁ ቅርቶ ይሆናል። የሆነ ነገር ልንገራችሁ፣ የዛሬው መልእክት ለእናንተ ነው። ምናልባት በቤተሰባችሁ ተበሳጭታችሁ ይሆናል። ምናልባት ልጆቻችሁ ሊያበሳጫችሁ ይችላሉ። በገንዘብም ተበሳጭታችሁ ይሆናል። እግዚአብሔር እንድንበሳጭ አይደለም የሚጠራ በእርሱ እረፍት እንድናገኝ ነው የሚጠራል። እና በእርሱ እረፍት የምናገኝበት ብቸኛው መንገድ እና ስለ ውስጣዊ እረፍት ነው የማወራው በዙሪያችን የትኛውም አይነት ወጀብ ያጋጥመን በውስጣችን ሰላም ካለን በሕይወታችን ደስተኛ መሆን እንችላለን እና ያንን እረፍት የምናገኝበት ብቸኛው መንገድ በእርሱ በማመን ብቻ ነው። ማርያምና ማርታ ስለ አልአዛር ኢየሱስ ጋር ሲሄዱ ስለ እርሱ ሞት መጽሐፍ ቅዱስ እንደዚህ ይላል፣ ሆኖም አልአዛር መታመሙን በሰማ ጊዜ በነበረበት ስፍራ ሁለት ቀን ቆየ። በእርግጥ እንዲላል ማርያምና ማርታን ወደዳቸው። ስለዚህ ለሁለት ቀን ጠበቀ። አንዳንዴ እግዚአብሔር እኛን በጣም ከመውደዱ የተነሳ ወዲያው ከችግራችን አይወጣንም። ምክንያቱም ችግራችን በጣም እየባሰ ሄዶ ከችግራችን ስንወጣ ስለተደረገልን ነገር በጣም እንድናመሰግን ይፈልጋል። አሜን። ከዛን እንዲህ አለ፣ አልነገርኩሽም ካመንሽ ብቻ የእግዚአብሔርን ክብር እንደምታይ። አማኞች ምን ማድረግ ነው ያለባቸው? ማመን። በማናየው ነገር እናምናለን። እምነት ማለት ያ ነው። እምነት የምኞቶች ንጥረ ነገር ነው፣ ለማይታዩ ነገሮች ማስረጃ ነው። አንዴ ካያችሁ በኋላ እምነት ከዛ በኋላ ያስፈልጋችሁ። እምነት ማለት በውስጣችኋ አለ ማለት ነው፣ በሁኔታዎች ውስጥ ከመኖሩ በፊት ማለት ነው ግልክ እንዳላቸው አይነት ስሜት እንዲኖራችሁ በእግዚአብሔር ማመንና እምነት ሊኖራችሁ ይገባል። አሁን በአዲስ ኪዳን መሰረት የአዲስ ኪዳን ህግ ላይ በምድረ በዳ ሳሉ የእግዚአብሔርን ሰላም የማግኘት እድል አግኝተው ነበር፣ ግን ጥቂቶቹ ብቻ ናቸው። ምናልባት ሁሉም ማለት ይቻላል። መጽሐፍ ቅዱስ ባለማመናቸው ምክንያት ነው ይላል እና አሁንም እድሉ አለ። ወደ ዕብራውያን አራት ይላል ዛሬም ቢሆን አሁን ራሱ ዛሬ በእርግጥም የእግዚአብሔርን እረፍት የማግኘት እድሉ ካላጋጠማችሁ ዛሬም ያ ቃል አሁንም እንዳለ ነው። እናንተ እንደውም ዛሬ እዚህ ተናዳችሁ የመጣችሁ የእግዚአብሔርን እረፍት ይዛችሁ መሄድ ትችላላችሁ። እና በመንፈሳይል ተራዳይነት የሚገባችሁ ከሆነ ዛሬ ልነግራችሁ የፈለግኩት መቼም በጭራሽ ንዴት ወደማይኖርበት ቦታ መምጣት ትችላላችሁ። አሁን እንናደዳለን፣ እንበሳጫለን፣ ግን ልንገራችሁ፣ እንደዛ መሆን አያስፈልግም። ምክንያቱም አንዴ ከእግዚአብሔር ሰላም እንደወጣችሁ ከገባችሁ፣ በወጣችሁበት ቅጽበት ወዲያውኑ መመለስ ትችላላችሁ። በቀላሉ መወሰን ብቻ እኔ ይህ ጉዳይ አያሳስበኝም፣ በእግዚአብሔር አምናለሁ በእናንተ እንደተናደድኩ አልቀርም። ይቅር እላችኋለሁ። ከዛም በእግዚአብሔር አመኜ በህይወቴ ጽድቅን አገኛለሁ። እዚህ ውስጥ ምን ያህል ሰዎች በሆነ ሰው ተናደው ይሆን? ጽድቃችን እግዚአብሔር ነው። ኦ በፈጣሪ በልጅነቴ አባቴ ጥቃት ስላደረሰብኝ ለስንት አመታት ነው የጠላሁት ምንም የጠቀመኝ ነገር የለም። እርሱንም አልጎዳውም። የተናደዳችሁባቸው ሰዎች እናንተ ስለተበሳጫችሁ እነርሱ አልተጎዱ፣ ምናልባት የሆነ ቦታ እየተዝናን ይሆናል እና ምንም አልተጨነቁ። እናንተ ናችሁ እየተጎዳችሁ ያላችሁት። እግዚአብሔር ሰዎችን ይቅር በሉ ሲል ለእኛ ብሎ ነው። ከተናደዳችሁ በእግዚአብሔር ሰላም መኖር አትችሉም። ሁሌም የምትናደዱ የምትጨነቁ ከሆነ በእግዚአብሔር ሰላም መኖር አትችሉም። በህይወታችሁ እግዚአብሔር ብቻ ሊያሳካው የሚችለውንም ነገር ለማሳካት መሞከር ውስጣዊ ቅዳችሁ ምንድን ነው? አሁን ራሱ ማንን ነው ማጥቃት የምትፈልጉት? ማን ነው የሸክላ መስሪያ ጎማ ላይ ሆኖ እንደው ብትጥሉት ደስ የሚላችሁ? እኔ ድሮ የሆነ ሰው ሁሌም እቅዴ ውስጥ ነበር፣ ብዙ ጊዜ ግን ዴቭ ነበር። ልጆቼም እንደዛው፣ ማለት እብድ የሚያደርጉት ልጆች ነው ያሉኝ ብዬ አስብ ነበር። አራት ትልልቅ ልጆች አሉኝ እና ሁሉም እኛ ጋር የስራ ድርሻ አላቸው ሁለቱ ወንድ ልጆች በአጠቃላይ ሚኒስትሩ መምራትና የሎጂስቲክ ስራዎችን ይሰራሉና፣ ሁለቱ የወንድሞቼ ወንድ ልጆች ለእኛ ይሰራሉና፣ ስታድግ እኔም በደምብ ታሳብደኛለች ብዬ ያሰብኳት አንዷ ሴት ልጄ በጣም ጥንቁቅ አልነበረችም። መደራጀት አችልም እና ዝርክርክ ነበረች። እርግጠኛ ነኝ ይህን ንግግር ከዚህ በፊት ሰምታችኋል። ቤቴ መኖር የምትፈልጉ ከሆነ እስቲ ለልጆቻችሁ እንደዛ ትላላችሁ። በቤቴ የምትኖሩ ከሆነ ያንን ማድረግ አችሉም። ከዛን ግን ደጋግመው ያደርጉታል። በጣም አስቸጋሪ ነበረች። ያው አሁን እኔን እየተንከባከበች ነው። እንዲህ ናት። ገንዘባችን እንድንቆጣጠር ትረዳናለች እና እኛን የምትረዳ በተለያዩ መንገዶች ነው። ነገሮችን በቦታቸው ታደርጋለች እና በምታድግበት ጊዜ ሁልጊዜ ጠዋት ላይ ራሷን ማግኘተው ራሱ ይገርመኝ ነበር። ስለዚህ እነዛ ሁሉ የሚያናድዷችሁ ነገሮች፣ በእግዚአብሔር የምታምኑ ከሆነ በህይወታችሁ የምትደሰቱበት ብቸኛው መንገድ በእግዚአብሔር በማመን ብቻ ነው እና በእግዚአብሔር ካመናችሁ ሳታምኑ ከምታረጁበት ፍጥነት ያነሰ ነው የምታረጁት። በአርባ ዓመታችሁ በእግዚአብሔር የማታምኑ ከሆነ እንደ 60 ዓመት ሰው ነው የምትሆኑት። ግን በእግዚአብሔር ካመናችሁ ሰባ ዓመት ሆናችሁ እንደ አምሳ መምሰል ትችላላችሁ። አሜን። ዴቭ ሐምሌ ላይ ሰማንያ ይሆናል እና እድሜው ምናልባት ስልሳ አምስት ይመስላል። ስለምንም ነገር አያሳስበውም። ዴቭን የምትወዱት ከሆነ ችግር የለውም። ዴቭን የማትወዱት ከሆነ ችግር የለውም። እራሱን ይወዳል። ደስታው መደሰት ከሚችለው በላይ ነው። በእርግጥና በእውነትም በተጨነቃችሁ ቁጥር ሰውነታችሁና ፊታችሁ ላይ እርጅና በፍጥነት መታየት ይጀምራል። እጸልያለው፣ በዛሬው ቀን የሆነ ሰው፣ ብዙ የሆኑ ሰዎች ከዚህ ወጥታችሁ ይህ ነገር ገብቷችሁ፣ ከዛን እንዲህ እንድትሉ ገብቶኛል፣ ከዚህ በኋላ ሕይወቴን በብስጭት አልኖርም፣ አሳዛኝ በመሆንም ሆነ በመናደድ፣ የእግዚአብሔር ሰላም ወዳለበት እሄዳለሁ። ዕብራውያን እንዲህ ይላል፣ በእርሱ እስከ መጨረሻው ያመኑ ወደ እርሱ እረፍት ይገባሉ። በብሉይ ኪዳን ግን ሊቀ ካህኑ ወደ ቅዱስ ቅዱሳን ሲገባ ለሕዝቡ ኃጢአተ ስራያት ሊያደርግ በአመት አንዴ ሲገባ፣ እንዲህም ማድረግ ነበረበት፣ ኃጢአተ ስራያትም ማድረግ ነበረበት ከዛን ትንሽ ዬ የደውሎችና ሮማኖች የልብሱ ጫፍ ላይ ተሰፍተዋል። ያ የሆነበት ምክንያት ነበረው፣ ምክንያቱም ኪዳኑ በጊዜው የነበረው የስራ ኪዳን ነበር እና ስለዚህ እነ ኃጢአታቸውን ለመሰረየት ቅዱሰ ቅዱሳን ውስጥ እነዛን ሁሉ ስርዓቶች ሲያደርግ፣ ታውቃላችሁ፣ ደም ሲረጭና እንደሱ አይነት የተለያዩ ነገሮችን ሲያደርግ፣ እነዛ ሁሉ ልዩ የመታጠቢያ ስርዓቶች፣ ውጪ ላይ ያሉ ሰዎች በሙሉ ታች ልብሱ ላይ ያሉት ደውሎች ሲያንቃጭሉ ይሰማሉ ቁርጭምጭሚቱ ላይ የታሰረ ገመድ ነበር። ይህንን እየፈጠርኩ አይደለም፣ ይህ እውነት ነው። ቁርጭምጭሚቱ ላይ የታሰረ ገመድ ነበር እና ውጭ ላይ ያሉት ሰዎች የገመዱን አንደኛ ጫፍ ይይዙት ነበር። እና ደውሎቹ ማንቃጨል ካቆሙ ስህተት እንደሰራ ያውቃሉ፣ እንዲሁም እንደሞተ እና ከዛ በኋላ ወደ ውስጥ መግባት አይችሉም። ሊቀ ካህኑ ብቻ ነው ውስጥ መግባት የሚችሉ፣ ለዛው በአመት አንዴ ብቻ። ስለዚህ ጎትተው ያውጡታል ቅድስተ ቅዱሳን ውስጥ ወንበር አልነበረም። በብሉይ ኪዳን ጊዜ የማረፊያ ቦታ አልነበረም ምክንያቱም ሁሉም ነገር ስራ ስራ ስራ ስራ ስራ ነበር። ይገርማል፣ ኢየሱስ ለእኛ ያደረገልን ነገር። አምላኬ ይቅር በለን። ለአይሁዶች እንዴት ያለ ጥሩ ዜና ነበር፣ ተፈጸመ ሲላቸው እዛ መስቀል ላይ አልቋል፣ ተፈጽሟል። ከመልእክቶቼ አንዱ ክርስትና የሚጀምረው በአድርጉ ሳይሆን በተደርጓል ነው። በክርስቶስ ማን እንደሆነን ማወቅ አለብን። አዳም ምድር ላይ ለመጀመሪያ ጊዜ ሲመጣ የስራ ቀን አልነበረም፣ የእረፍት ቀን ነበር። በስድስተኛው ቀን ነው የተፈጠረው እና ሰባተኛው ቀን የእረፍት ቀን ነበር። እግዚአብሔር ሰባተኛውን ቀን ባረከና በዛ ቀን አረፈ። ስለዚህ አዳም በእረፍት መጀመሩ የሚደነቅ ነገር ነው፣ በስራ አይደለም የጀመረው። ያንን ልናስተውል ይገባናል። እግዚአብሔር ራሳችን እንድንቀይር በደንብ ለፍተ እንድንሰራ በጣም ጥሩ እንድንሆን አልጠራንም። ከእርሱ ጋር ግንኙነት እንዲኖረን ነው የሚፈልገው። እና ከዛን ትክክለኛውን ነገር የማድረግ ፍላጎት ከእርሱ ጋር ካለን ብዙ ግንኙነት ይመጣል። ጥሩ ለመሆን በጣም ስለጠረን ብቻ አይደለም የሚመጣው ወይም ራሳችን ለመቀየር በጣም ስለጠረን አይደለም። ያው ክርስቶስ ሊቀ ካህናችን ነው እና መቼም ኃጢአት ስለማይሰራ የኃጢአት ስርየት ማድረግ አይጠበቅበትም። ነገር ግን በሰው መልክ ነው ወደ ምድር የመጣው፣ ስለዚህ የእኛን ህይወት ይረዳል። ዕብራውያን አራት እንዲህ ይላል፣ በድካማችን የማይራራልን ሊቀ ካህን የለምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህን አለን፣ ይሁን እንጂ ምንም ኃጢአት አልሰራም። ስለዚህ የምናልፋቸውን እያንዳንዱ ፈተና ያውቃል። የምናደርጋቸውን ነገሮች ሁሉ አሳልፏል፣ ነገር ግን ኃጢአትን አልሰራም። ስለዚህ የመጨረሻውን መስዋዕት ከፈለ እና መጽሐፍ ቅዱስ እንደዚህ ይላል ወደ ሰማይ አረገ። ይህንን ስሙ፣ ተቀመጠ እና መጽሐፍ ቅዱስ ውስጥ ብዙ ቦታ ላይ ለምን ተቀመጠ እንደሚል መገረም ጀመርኩ። ዙፋን ላይ ለተቀመጠው ለእርሱ ያው ያ ስለ እኛ ከሚያወራው በላይ ስለ አይሁድ ህዝቦች ብዙ ይናገራል። ነገር ግን አልገባቸውም። ዛሬ ለእናንተ እንደዚህ ብዬ ላስረዳችሁ እችላለሁ። በብሉይ ኪዳን ጊዜ የቅዱስ ቅዱሳን ውስጥ ወንበር አልነበረም። ለእርሱ የማረፊያ ቦታ አልነበረም። በጭራሽ ማረፊያ የለም። አሁን ግን ክርስቶስ ተቀምጧል። መጽሐፍ ቅዱስ እንዲህ ሲል ተቀመጠ ሲል ያ ማለት እንዲህ ነው። ሀሌሉያ የሚለውን መዝሙር መዘመር ነበረብን ማለት ነው። ሃሌሉያ ሌሉያ ሌሉያ ሌሉያ። ተቀመጠ ተፈጸሟል። ሀሌሉያ ሃሌሉያ። ክርስቲያን በመሆን የመደሰት እጀምራለሁ! እኔ ዘማሪ ስላልሆንኩ ያው ለዛም ነው ማይክሮፎን እዚህ ያልሰጡኝ ግን ከዛም የተሻለው ዜና፣ በጣም የተሻለው ዜና ዕብራውያን ሁለት ስድስት ላይ ይገኛል። እንዲህ የሚለው ቦታ ላይ በክርስቶስ ስም ተሰብስበናል ከእርሱ ጋር ሰማያዊ በሆነ ቦታ ከክርስቶስ ጋር መሆን እርሱ ያለውን ነገር ሁሉ ይኖራቸዋል። አሁን በክርስቶስ በኩል ሆነን ኑሮን በግልጽ እይታ እያየን መኖር እንችላለን። ያ ማለት የምንሰራቸውን ነገሮች ሁሉ በእግዚአብሔር ረፍት ሆነን ማድረግ እንችላለን። እግዚአብሔር የሚሰጠን ረፍት መለኮታዊ እረፍት ነው። እረፍቱ ከሥራ ማረፍ አይደለም፣ ግን እየሰሩ የሚታረፍ ነው። በሌላ ቃል አሁን ትላንትና ማታ አንድ ሰዓት ላይ ከጀመርኩኝ ጀምሮ ይህንን ሳደርግ ለሶስተኛ ጊዜ እና ስለዚህ ሰውነቴ ይደክመዋል፣ ግን ውስጣዊ ማንነቴ ታድሷል። ይህ የሆነበት ምክንያት አያችሁ፣ ውስጤ በደስታ ተሞልቷል። ምን ያህል ውጫዊ ማንነት ትንሽ እየደከመው ቢሆንም እንደዚህ ቤት ስደርስ ቢደክመኝም ልክራት በምበላበት ሰዓት እንደዚህ ይሰማኛል። ውስጤ ግን እስቲ ሁላችሁም በውስጣችሁ ካለ በውስጣችሁ እንደዛ አይነት ሕይወት ካላችሁ ሐዋርያ ጳውሎስ እንዲህ አለ፣ የውጭ ሰውነቴ ዕለት በዕለት ቢጠፋ ግን ውስጣዊ ሰውነቴ ይታደሳል። አሜን ከአራት ወራት በኋላ ሰባ ሰባት ትሆናለሁ እና ውስጤ በጣም ደስተኛ ነው አሜን ውስጥ ዋናው በውስጣችሁ ያለው ነገር ነው ውጪ ስለሚከሰቱ ነገሮች ሁሉ መጨነቅ አቆሙ ስለ ገንዘባችሁ ስለ ልጆቻችሁ እንዲሁም ስለ ጎረቤታችሁ እ በውስጣችሁ ምንድን ነው ያለው ክርስቶስ በውስጤ ነው ያለው። ክርስቶስ ከሞት እንዲነሳ ያደረገው ኃይል በውስጤ ነው ያለው። ማድረግ የምፈልገውን ሁሉ እኔን በሚያጠነክሬ በክርስቶስ ማድረግ እችላለሁ። ግን ሁሉን ነገር ማድረግ ያለበት ከተቀመጠበት ቦታ ስንጀምር፣ ማይክ አንዴ በፍጥነት እዚህ ጋር ትመጣለህ። ይህን እኔም አደርግ ነበር። አሁን ግን እንደዚህ አይነት ነገሮችን ማድረግ ትቻለሁ። ተኛ ወንድሜ። ምን አይነት ኃይል እንዳለኝ አያችሁ? እሺ፣ ወደ ክርስቶስ የሚመጣ ሰው ሁሉ እንደዛ ሆኖ ነው የሚመጣው። አለቀ፣ ጨርሻለሁ፣ አለቀ። በህይወቴ ምንም ነገር ማስተካከል አልችልም፣ ምንም ማድረግ አልችልም። ኢየሱስ፣ እኔ ላይ መስራት የምትፈልግ ከሆነ እነሆ ዚህ ነኝ። እንደዛ ሆነን መቅረት የምንችል ከሆነ በጣም ነው የሚያዋጣን። እንደዛ ሆኖ መቅረት ማለት አይደለም ግን እያልኩ ያለሁት እግዚአብሔር፣ ማሳካት አልችልም፣ ግን ማሳካት ከቻልክ እነሆ ዚህ ነኝ። ስለ ህፃናቶች ካሰባችሁ እንደዛ ነው የሚጀምሩት። ጀማሪ ክርስቲያኖች እንደዛ ነው የሚጀምሩት። ያ ደግሞ ችግር አይደለም። ነገር ግን በመንግስቱ ለሰላሳ ዓመት ቆይታቸው አሁንም የተኛችው ከሆነ ችግር ይኖራል። ስለዚህ ህጻናት መጀመሪያ ማድረግ የሚማሩት መቀመጥ ነው። ስለዚህ ፓስተር ማይክ ትቀመጣለህ እ ህጻናቶች መቀመጥ ሲችሉ በራሳቸው በጣም ይኮራሉ አይደል? ማለት ለእነርሱ ትልቅ ነገር ነው። እና ስለዚህ የክርስቲያን የመጀመሪያው ትእዛዝ በክርስቶስ መቀመጥ መማርን ነው። አንዳችሁ ዛሬ ይህንን ተረዱኝ። እኔን እንደሱ አትዩኝ። ከዛን ልክ መቀመጥ እንደተማራችሁ መቆም ትችላላችሁ። ስለዚህ አሁን ቆማችሁ ጠላትን መቃወም ትችላላችሁ። ፈተናዎችና መከራዎች ሲያጋጥማችሁ ጠንክራችሁ መቆም ትችላላችሁ። በእምነት መቆም ትችላላችሁ። ግን ከመተኛት ወደ መቆም መሄድ አትችሉ። ያንን ማድረግ አይቻልም። መጀመሪያ ስለመቀመጥ መማር አለባችሁ። እንደ አንድ ክርስቲያን እየተራመዳችሁ ነው እንበል። ትንሽ ተራመድልን። እንደ ክርስቲያን እየተራመድክን አሁን እንደዚህ ሆነ እንበል። አጠፋችሁ፣ ኃጢአት ሰራችሁና ወደቃችሁ እሺ አሁን ምን መሰላችሁ፣ እንደ አዲስ ከእንደገና ካልተቀመጠ በስተቀር ወደ ላይ መነሳት አይችልም። እስቲ ይህ ገባችሁ። ስለዚህ ይህ ማለት ስታጠፉና ኃጢአት ስትሰሩ፣ ከእንደገና ተነስታችሁ ከእግዚአብሔር ጋር መራመድ ከመጀመራችሁ በፊት፣ ከእንደገና ወደ እግዚአብሔር እረፍት መመለስ ይኖርባቸዋል። እስቲ በሉ በስቲ እስቲ በሉ በሉ ያ ማለት ሁሌ በራሳችሁ እየተናደዳችሁ አትቅሩ፣ ምክንያቱም እናንተ የክርስትና ፍጹም ምሳሌ አይደላችሁም። እሺ መራመድ ጀምር። አሁን ሩጫን ሩጥ ወንድሜ። እሺ ለመራመድ በምንጀምርበት ጊዜ ያለን ነገር ደስ ይለኛል። እንደ አንድ አማኝ ነገሮችን ለእግዚአብሔር እያደረጋችሁ ነው። በምድር ላይ እርሱን እየወከላችሁ ነው። በእምነትም በፍቅርም እየተራመዳችሁ ነው። ክርስቶስ እንዴት እንደተራመደ እየተራመዳችሁ ነው። እንደ አረማውያን እየተራመዳችሁ አይደለም። እንደዛ ሆናችሁም ስህተት ትሰራላችሁ። ምናልባት ይህ ከአንድ ሰባኪ የሚጠበቅ ነገር ላይሆን ይችላል፣ ግን ችግር የለውም ምክንያቱም እግዚአብሔር ይገባዋል። ችግር የለውም ስላችሁ ለማጨብጨብ እርግጠኛ አልነበራችሁም። እያወቃችሁ ሂዱና መጥፎ ነገር ስሩ እያልኩ አይደለም። ግን እያልኩ ያለሁት ጥፋት ካጠፋችሁ ብቸኛው ማለት ያለባችሁ ነገር ይቅርታ ነው። ጥፋታችሁ ማመን አለባችሁ። እርዳኛ አምላኬ። እንደዚህ አትበሉ፣ ከእንደገና አላደርገውም ብላችሁ ለእግዚአብሔር ቃላት፣ ምክንያቱም ከእንደገና ታደርጉታላችሁ። በዛ ነገር ጊዜያችሁ እራሱ አታቃጥሉ። እንዲሁ ይህንን ይቅር ካልከኝ ከእንደገና ላለማጥፋት ቃል ገባለሁ። አዎ ታደርጉታላችሁ። እንዲህ ብቻ በሉ፣ አምላኬ እባክህ ይቅር በለኝ እና ከእንደገና ላለማጥፋት እጸልያለሁ። ምናልባት ደግሞ ይሆናል። ተመስገን አምላኬ፣ ስለወደድከኝ እና እስከ መጨረሻው ከእኔ ጋር ስለሆን። አያችሁ፣ እግዚአብሔር በእናንተ መቼም ተስፋ አይቆርጥም። እኛ በእግዚአብሔር ደስተኞች ነን። ያ ምን ማለት እንደሆነ ታውቃላችሁ። መቼም ኃጢአት እንዳልሰራን ሆነን ነው የተሰራ ነው። ሁሌ በራሳችሁ በመናደዳችሁ እኔ ሰልችቶኛል። አብቅቷል። ከዚህ በኋላ ይብቃችሁ። ኢየሱስ የመጨረሻውን መስዋዕት አቅርቧል። ከዚህ በኋላ ሌላ አስፈላጊ መስዋዕት የለም። አብቅቷል። ለኃጢአታችሁ መክፈያ ይሆን ዘንድ የእናንተ የጥፋተኝነት ስሜት አይፈልግም። በሉ እንጂ ዛሬ የሆነ ሰው ነፃ እንዲወጣ እፈልጋለሁ። እንደው አንድ ሰው ራሱ ነፃ ከወጣ ወደ ቤት በደስታ መሄድ እችላለሁ፣ ግን ከአንድ ሰው በላይ ነው ብዬ ተስፋ አደርጋለሁ። ስለዚህ የሆነ ክስተት ትዛለኝ፣ በግልጽ ትዛለኝ። እቃ ለመግዛት ወጥቼ የጥፋተኝነት ስሜት በውስጥ ይዤ ነበር። በሚያስቅ መንገድ ቀስ ብዬ ወደ ሱቅ እንድራመድ ከመኪና ማቆቢያ ጀርባ ራቅ ብዬ ነበር ያቆምኩት ስለ ራሳችሁ መጥፎ ስሜት የሚሰማችሁ ከሆነ ስለ ጥፋቱ ሊሰማችሁ ይገባል። እና መንፈስ ቅዱስ እንዲህ ሲል ተሰማኝ፣ ጆይስ፣ ስለ ኃጢአትሽ እንዴት ብለሽ ነው ልትረሹው የምትችው? ያው መልሱን አውቄ ነበር። እንዲህ አልኩኝ፣ ክርስቶስ ለእኔ ብሎ ሲሞት የከፈለውን መስዋዕት መቀበል ብቻ ነው ያለብኝ። ከመንፈስ ቅዱስ የሰማሁት ነገር፣ ታዲያ መቼ ነው ያንን ለማድረግ ያቀድሽው? ስንቶቻችሁ ናችሁ ክርስቶስ ለእናንተ ኃጢአት እንደሞተ የምታውቁት? ስንቶቻችሁ ናችሁ ለኃጢአታችሁ እርሱ ዋጋ እንደከፈለ የምታውቁ? እሺ ስለዚህ መቼ ነው እርሱን ተቀብላችሁ ራሳችሁን ይቅር የምትሉት? የሆነ ሰው ዛሬ ነፃ መውጣት ያስፈልገዋል። አንዳንዶቻችሁ ነገሮችን ለአስር ዓመት አካባቢ በውስጣችሁ ይዛችኋል። የዛሬ አስር ዓመት ስላደረጋችሁት ነገር ይሰማችኋል። እየጠቀማችሁ አይደለም፣ እንዲሁም ለእግዚአብሔርም አይጠቅምም።